በቲክቶክ ስሟ ሊሊ ቪላክ እንዲሁም በቅርቡ በድምፃዊት ቬሮኒካ አማካኝነት የሚዲያ ፍሪጅ የተሸለመች ሲሆን ብዙ ቪዲዮዎች በቲክቶክ ትለቅ ነበር። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባልደረባ በኮንታ የነበረችው ወይዘሮ ቃል ኪዳን መለስ ባልተጠበቀ የመኪና አደጋ ከዚህ ዓለም በሞት መለየቷን ስንገልጽ ከባድ ሀዘን ተሰምቶናል በማለትም መልእክቱን አስተላልፏል። ቃል ኪዳን መስከረም 1 1986 ዓ ም በኦሮሚያ ክልል አርሲ ዞን አሰላ ተወልዳ የካሜራ ባለሙያ ዲፕሎማዋንና በአካውንቲንግ የመጀመሪያ ዲግሪዋን ይዛ ነበር። በታይዛስ 1 214 ዓ ም ኮንታ የመባል ስፍራ ኮሚኒኬሽን ጉዳይ ጽህፈት ቤት የተቀላቀለች ሲሆን እስከ ህይወቷ የመጨረሻ ደቂቃ ስታገለግል እንደነበረ ጭምርም ነው። በታታሪነት በሚዲያ ላይ ደግሞ በርካታ ጠቃሚ ነገሮችን በማጋራት አጠቃላይ የታወቀች ወጣት ህልፈቷን በማስመልከት በርካቶችን እንዳሳዘነ ጭምርም ነው። በመኪና አደጋ በድንገተኛ ከዚህ ዓለም ተለይታለች። እጅግ አሳዛኝ ነው። ለቤተሰቦቿና ለወዳጅ ዘመዶቿ ለመላው ተከታታዮቿ መጽናናትን እንመኛለን። ሚኪታቡር ኒውስን ሰብስክራይብ በማድረግ ወቅታዊና ጫጭር መረጃ ያገኙ። ሰላም ቆዩልኝ።